አሰላሙ አሌይኩም ወረህመቱላ ወበረካቱሁ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ዳህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ኢትዮፕ ቻናሌን ላይክና ሰብስክራብ ሼር እያረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይራ ማለት ነው የምንፈልገው ዛሬ እንግዲህ በጣም ብዙ ከሚባሉ ምጥን ሽሮና በርበሬ አንዱ ነው። እንግዲህ ይሄን ያዘዘችኝ አንድ ትህቴ ናት። 43 ኪሎ ሽሮ 43 ኪሎ በርበሬ ለሽሮ ራሱን ችሎ 3 ኪሎ በርበሬ ተደርጎበታል። ሽሮ ራሱን ችሎ 42 ነው ያለችኝ፣ ያው ሲደርቅ የሚጎለው እንዳለ ሆኖ ማለት ነው እና እጅግ በጣም ውብ ተደርጎ የተዘጋጀ ምጥን ሽሮና በርበሬ የረመዷን አስቤዛ አልባሳትም ጭምር አለ። እንሻላ ለሰርግ ነው ይሄ እና ያው ብዙ ጊዜ ወስዶብኝ የተዘጋጀ ነው ለማለት ያክል ነው ማለት አርባ ኪሎና ይሄን ያክል ሽሮና በርበር ያዙ። እንግዲህ በሳምንት በአስራ አምስት ቀን ይድረስ በወር ይድረስ ማለት እንግዲህ ያን ሰው ከማጨናነቅ ውጭ ሌላ ነው ብዬ አለለም። እና ውድ የዚህነት ቤተሰቦች በጣም ብዙ ብር የፈጀ የረመን አስቤዛ ና አልባሳት ነው የማሳያችሁ። እስከ መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ ሼር በማድረግ እያበረታታችሁኝ፣ ኢንሻአላ አጠቃላይ ድምሩ ወይም ደግሞ መጀመሪያ የሚሄድበት ሀገር ወግዲ የሚባል ሀገር የሚሄድ ነው። እቃ ብዙ እቃ የለም፣ ግን ልብሶቹ ብዙ ብር የያዙ ናቸው። እንዲሁም ደግሞ በርበሬና ሹሮ ቢያንስ አርባ አርባ ኪሎ ከሰላሳ ሶስት ሺህ ብር በላይ ይዟል ማለት ነው አርባ ሶስት ኪሎ ሽሮ አርባ ሁለት ኪሎ በርበሬ እንዲሁም ደግሞ ሶስት ኪሎ በርበሬ ወደዚህ ሽሮ ገብቶለታል ማለት ነው፣ ሌላ ተገዝቶ ማለት ነው። ይሄ እንዳለ ሆኖ እና በርበሬ ሲደርቅ በነገራችን ላይ የ2 ኪሎ የ3 ኪሎ የ4 ኪሎ የ5 ኪሎ ያክል ይቀንሳል። በዚሁ አጋጣሚ ልንገራችሁ ብዬ ነው ማለት ነው እና አጠቃላይ የዚህ አልባሳት የዚህ ዕቃ የዚህ ምጥን ሽሮና በርበሬ ድምር አጠቃላይ 124935 ብር የፈጀ 124935 ብር የፈጀ ምጥን ሽሮና በርበሬ እንዲሁም ደግሞ አልባሳት ነው የማሳያችሁ። እምጀምርላችሁ መጀመሪያ ከምጥን ሽሮና በርበሬው እንዲሁም ደግሞ ካጃና እዚህ ጋር አጃና ሩዝ አዛኛለች ባንዲ ተቀላቅሎ አጠቃላይ 6 ኪሎ ነው በ170 ብርና በ110 ብር ሂሳብ ኪሎ የሩዙ ነው ማለት ነው እና ያው አመጀመርላችሁ ከበርበሪው ነው። በርበሪ በ ሶስት መቶ አርባ ብር ሂሳብ በነበረበት ሰዓት ተገዝቶ እንደዚህ ቆንጆ ተደርጎ ተዘጋጅቷል። ማሻ ማሻአላ ተባረክ ራህማን ወላሂ ነው ምላችሁ። እጅግ በጣም ጊዜ ወስዶ ከምነግራችሁ በላይ በላይ ተደርጎ የተዘጋጀ ነው ቆንጆ የሆነ በርበሪ ተዘጋጅቶላታል። በእርጥብም፣ በደረቅም፣ በነጭ ሽንኩርት፣ በዝንጅብል፣ በጭናዳም፣ በቀይ ሽንኩርት ተደርጎ አብዛኛውን ብዙ ጊዜ እንደምነግራችሁ ብዛት የሚፈልገው ቀይ ሽንኩርት በርበሬ ነው። ነጭ ሽንኩርት አነስተኛ ነው የሚፈልገው። ሽሮ ደግሞ ብዛት ይፈልጋል። በተመሳሳይ እንደቀዩ ማለት ነው። እና እጅግ መሻ አላህ ተባረክ ረህማን ተደርጎ የተዘጋጀ ውበቱን የጠበቀ ቆንጆ የሆነ እዚህ ጋር 22ቱን እዚህ ጋር 20ን ኪሎ ነው ያደረግኩት። ይሄ በነገራችን ላይ ለብዙ ይከፋፈላል። መከፋፈል ያው ትንሽ ጊዜ እንትን ይላል ግን ግዴታ ነው ኢንሻአላህ እዚህ ጋር እንደምታዩት ማሻአላህ ተባረክ ረህማን እዚህም እንደምታዩት ማሻአላህ ተባረክ ረህማን ሆኖ የተዘጋጀ 42 ኪሎ በርበሬ አለ ማለት ነው እዚ ጋ ደግሞ ሽሮ ነው ማሻአላህ ተባረክ ረህማን ባቄላ አተር ሽምብራ ጓያ ከየሁሉም ሁሉም አይነት አተር ሳይቀር ተቀላቅሎ 43 ኪሎ ሽሮ አለን ማለት ነው ይህም በነጭ ሽንኩርት በዝንጅብል በጭናዳም አዝማሪኖና 3 ኪሎ በርበሬ ተቀላቅሎ ነው በርጥብ ቅመም የተዘጋጀው። መጨረሻ ላይ ደግሞ ደረቅ ቅመም አለው ራሱን የቻለ ማለት ነው ቅመሙ። ብቻ እንግዲህ ከአስር ሺህ ብር በላይ የያዘ ውብ የሆነ ሽሮና በርበሬ ነው ማሳያችሁ። በበርበሬና ሽሮ አልሐምዲላ ተወቅሽ አላቅም። ብዙዎቻችሁ የሚያደንቁኝ እንጂ ይሄ ነው ብሎ እኛ ያውቁ እና እኔ የሆነ ሶብር እፈልጋለሁ። በቃ ሶብር ጥሩ ነገር ከእኔ ከፈለጋችሁ ሶብር ያስፈልጋል ማለት ነው የምፈልገው። እዚጋ እንደምታዩት ሰላሳ ሰላሳ ኪሎ ነው። ይሄ ደግሞ 13 ኪሎ ነው። አጠቃላይ 43 ኪሎ ይሆናል ማለት ነው። እና እዚህ ጋር ደግሞ 10 ኪሎ ማን ነው፣ 20 ኪሎ ሱካር አለ በ150 ብር ሂሳብ 3000 ብር ይሆናል። ቡና እዚህ ጋር እንደዚህ እንደምታዩት የሚያምር ወርቅ የመሰለ ቡና አለ በ950 ብር ሒሳብ 4 ኪሎ አለ። እዚህ ጋር ደግሞ ሩዝና አጃ የተቀላቀለ አለ። ማሻአላ ተባረክ ረህማን አጃ በ270 ብር፣ ሩዝ ደግሞ በ110 ብር ሒሳብ ማለት ነው። እዚህ ጋር ደግሞ ጥምዝ መኮሮኒ 10 ኪሎ አለ። የዚህ ዋጋ ደግሞ በመቶ ሀያ ብር ሂሳብ ነው ማለት ነው። በመቀጠል ምን አለ እዚህ ጋር ሙሉ እሽጉን ማለት ነው 15 ኪሎ ምስርክ ካለ የዚህ ዋጋ በ ነው በ260 ብር ሂሳብ ነው። ኦመር ዘይት በ700 ብር ሂሳብ 20 ሊትር ጀሪካን ዘይት በ5800 ብር ሂሳብ ማለት ነው። እንግዲህ ማሻአላህ ተባረክ ረህማን እያላችሁ እያበረታታችሁ እንደሆነ ተስፋ አድርጋለሁ። ከወደዳችሁ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉኝ። ሌሎቻችሁም ደግሞ ማዘዝ ለምትፈልጉ ቀደም ብላችሁ እንደዚህ ብዛት ከሆነ ቢያንስ ከወር እስከ ወር ድረስ ባሉት መዘጋጀት አለበት። ዝም ብሎ አይደለም። ይሄ እኔ የእናንተን ጥቅም ብቻ ፈልጌ ደፋ ቀና ብዬ ምናምን አይመቸኝም። እንደዛ ጥሩ ነገር ሰርቼ ቤተሰብ ጋር ሄዶ የሚወዱትን ነገር ነው መስራት ፈልገው። ካልሆነ ግን አትዘዙ። ብዙ ጊዜ ተናግሬያለሁ በዚህ ጉዳይ ላይ አታቻኩልኝ። በቃ በተለይ በርበሬና ሽሮ እንዲዘጋጅ ካዘዛችሁ በኋላ በደቂቃ እንዲዘጋጅ አትፈልጉ። እንኳን አይደለም ከ10 እስከ 12፣ 15 ኪሎ ያሉት ራሱ 10 ቀን 15 ቀን ያስፈልጋቸዋል ማለት ነው። እጅግ በጣም ቆንጆና ማሻአላ ተባረክ ረህማን የሆነ ምጥን ሽሮና በርበሪ፣ በቃ በጣም ደስተኛ ሆኜ የተዘጋጀ ምጥን ሽሮና በርበሪ ይሄ። አልባት ማን ነው አስቤዛዋ እና ማሻአላ ተባረክ ረህማን በጣም ተወዱታላችሁ። ከወደዳችሁት ደግሞ ላይክና እና ሰብስክራይብ ሼር በማድረግ አበረታቱኝ። እንሻላ ሌሎችም እንዳዙ ሌሎችም እንዳውት ስራዬን አድርጉልኝ ማለት እንደ ስራዬ እንደ ዲካሜ ቻናሌ ወደ ታች እንጂ ከፍ አይልም። ለምን እንደዛ መሆን የለበትም? የሚሰራን ሰው ማበረታታት መቻል አለባችሁ ብዬ ነው የምለው። እንግዲህ ይሄን ይመስላል። ማሻአላህ ተባረክ ረህማን። ይሄን እንግዲህ ባለችው መሰረት ደግሞ ይከፋፈላል። ማለት ለምን ይሄ ለአንድ ሰው አይደለም ለብዙ ቤተሰብ የሚሆን ስለሆነ በዛም ደግሞ ለሰርግ ነው ተብያለሁ። እኔ ወግዲ የሆነ ጊዜ ልክ ያለሁ ለሰርግ ለሰርግ ብላኝ ማለት፣ ለሰርግ ሳልባልም የላኩት አለ። ግን እናቴ በጣም ደስተኛ ሆናብሻል፣ ዱአ አድርጋልሻለች ብላኛለች። እቺም እናት ዱአ እንድታደርግልኝ እንሻላ እናንተም ጓርጉሌለን ነው ማለት ነው። በመቀጠል የማሳያችሁ እዚህ ጋር ሁለት ትሩላ ብርድ ልብስ አለ በ5550 ብር ሂሳብ ና ሁለት ሺ ብር ደግሞ ኮንፎርት አለ። ከዛው መቀጠል አርባ ሁለት ቁጥር የወንድ ጫማ ሞደ ጠባብ ስለሆነ ይህን ያደረግኩት ዋጋው ደግሞ ሁለት ሺ ስድስት መቶ ብር ነው። እዚጋ እንደምታው ሶስት ሀባ ሶስት ሀባ የማረሚያ ቤቱ ጋቢ አለ በ2500 ብር ሂሳብ 7500 ብር ይመጣል። እዚ ጋ ያላሳየዋችሁ አንድ ኪሎ ጣና አለ 600 ብር። በመቀጠል ሽፎን ነው የማሳያችሁ። ሽፎን ለእናት የሚሆን መካከለኛ ሳይዝ ያለው ነው ሚዲየም። በቃ ረጅምም አይደለም ብቻ የሚያምር እንትን ነው። ገበሩ በተመሳሳይ ነው፣ መሻላ የውጩ ነው። ዩት በራሱ ገበር ለየት ያለ ገበር ተደርጎ የተሰራ ነው። የዚህ ዋጋ 2800 ብር ነው ማለት ነው። ይሄ ማለት ነው። በመቀጠል ሻርፕ አለው። ተመሳሳይ ሻርፕ እንዲሆን የፈለኩት ከዚህ ጋር እንዲሄድ ስለፈለኩ ያደረኩላት ይሄንን ነው። የዚህ ዋጋ ደግሞ 800 ብርና 2800 ብር ነው ማለት ነው። ከዛ በመቀጠል ደግሞ 1 ሺፎን አለ ባለ 1 ሺ 100 ብር ማለት ነው። ይሄ ባለ 1 ሺ 100 ብር ነው፣ እጅግ በጣም የሚያምር ይሄም፣ ጽድት ያለ ለእናቶቻችን ቅያሬ በቃ እንደዚህ መለበስ የሚችል ነው። የዚህ ዋጋ ደግሞ 1 ሺ 100 ብር ነው። ከዛ ሻርፕ አሁንም ጭማሪ ሻርፕ አለ። የዚህ ዋጋ ደግሞ ቀይት 800 ብር ነው ማለት ነው። ከዛ ዳንቴል አለን ለረከቦቱ የሚሆን የዚህ ደግሞ ብር ነው። በጣም ብዙ አልባሳት ነው ያለው፣ እስከ መጨረሻው ድረስ በትግስት እንድትከታተሉ ነው ማለት የምፈልገው። እዚህ ጋር የሱፍ 4 ሜትር 8 ሜትር ሲባዛ በ650 ብር ሂሳብ ነው የገዛሁት። አንዱ ከለር ይሄ ነው፣ አንዱ ከለር ደግሞ ይሄ ነው። አያምርም? ማሻአላ ተባረክ ረህማን በጣም ከመነግራችሁ በላይ የሚያምር ጽዳቱን የጠበቀ የሱፍ ጣቃ ነው አሁን ያሳየዋችሁ ማለት ነው። ይሄ ስምንት ሜትር ነው ሁለቱ ሆኖ ማለት ነው። በመቀጠል ለእናት የሚሆን ጫማ ብላኛለች እዚህ ዋጋ ስምንት መቶ ብር ነው። በጣም ጽዳታቸውን የጠበቁ ቆንጆ ለእናቶች ተስማሚ የሆኑ ጫማዎች ናቸው። ስምንት መቶ ብር ነው ይሄን የገዛሁት ማለት ነው። በመቀጠል ለአያት ወይም ደግሞ ለትልቅ ሰው የሚሆን ብላኛለች ይች ሽቲ ናት የዚህ ዋጋ ከነማሰፊዋ 630 ብር ናት ይሄ ሻርፕ ብዙ ጊዜ እንትን እንዳትሉ ይሄ ለእናቶች በጣም ትልቅ ሴት ለሆኑ እናቶች የማይሻለል አሪፍ የሆነ ቆንጆ የሆነ ሻርፕ ነው ማለት አሁን ይሄኛው ሸለል ይሄ ግን አይንሻ አለ ለሚዩት ማሻ አላህ ተባረክ። ለማን ከለሩን በጣም ያምራል። በዛ ላይ ደግሞ ትልቅም ነው። ዋጋው ግን 900 ብር ነው ማለት ነው። ከዛ በመቀጠል ለአባት የሚሆን የጨርቅ ሱሪ ያለን እዚህ ጋር ከለሩ ጥቁር ነው። ይሄ ሸሚዙ ነው፣ 500 ብር እና 350 ብር ነው ማለት ነው። ሸሚዝ አንድ ብቻው አዛኛለች። እዚህ ጋር በጣም የሚያምር ስኩዌር የሆነ ስኩዌር ሸሚዝ ነው። የዚህ ዋጋ ደግሞ 650 ብር ነው ማለት ነው። በመቀጠል አሁንም አልጨረስንም ልብሶች በጣም ብዙ ናቸው እንዳልኳችሁ። እዚህ ጋር ነጠላ ከእንትኑ ጋር እንዲመሳሰል ከሽፎኑ ጋር እንዲመሳሰል ነው ያደረኩት የዚህ ዋጋ 550 ብር ነው ማለት ነው። እዚህ ጋር የልጆች ልብስ አለ። አሁንም አብራችሁ ይቆዩ ማለት ነው። እዚህ ጋር ደግሞ የጅንስ ሱሪ አለ በጣም የሚያምር ማሻአላህ ተባረክ ረህማን ጽዳቱን የጠበቀ ያደረኩላት ሰላሳ አራት ቁጥር ነው። ግን ሳይዙ አነስተኛ የሆነ ሳይዝ ነው ያለው ከለሩም በጣም ያምራል። ለወጣት ልጆች የሚሆን ነው። የዚህ ዋጋ አንድ ሺ ብር ነው። በመቀጠል ደግሞ ተመሳሳይ የቅድሞ አይነት ቲሸርት አለ ማነው ሸሚዝ አለች። የዚህ ዋጋ ደግሞ ስድስት መቶ ሀምሳ ብር ነው። እጅግ በጣም ከመነግራችሁ በላይ የሚያምር ነው። ይህንን የፈለግኩት ለዚህ አላባሽ ነው። እንደዚህ ተደርጎ ነው ሲለበስ። ይቺ አምስት መቶ ሀምሳ ብር ቲሸርት አለች። እንደዚህ ሆኖ ሶስቱ ነው ሲለበስ ሙሉ ልብስ ይሆናል ማለት ነው። በመቀጠል ደግሞ ምን አለ መሰላችሁ፣ እዚህ ጋር አሁንም የልጆች ልብስ አለ። ከዛ አሁንም በመቀጠል ደግሞ እዚህ ጋር እንደምታዩት ለወንድ ልጅ ጅንስ ሱሪ በኦሞከለር አለ። ማሻአላ በጣም የሚያምር ይሄም እንደዛው አንድ ሺህ ብር ነው የዚህ ዋጋ። ከዛ ሸሚዝ አለው፣ አሁንም የዚህ የሸሚዝ ዋጋ 650 ብር ነው። ከዛ ቲሸርት አለው፣ 550 ብር ይሄ ማለት ነው። ከዛ በመቀጠል ደግሞ ለሁለት ወንድ ልጆች ለ11 እና ለ8 አመት የሚሆን ነው ይሄ። ለ8 አመቱ ነው ይሄ የተገዛው ለ8 አመቱ ነው። ማሻአላ በጣም የሚያምር ጽዳቱን የጠበቀ ሹራብ አለው። ይሄ እዩት፣ ይሄ ሹራቡ ነው 650 ብር እና 800 ብር ደግሞ ጅንስ ሱሪ ነው ማለት ነው። አሁንም እዚጋ ደግሞ ይሄ ለ11 አመቱ የሚሆን ነው። በጣም የሚያምር ከለር ያለው ጅንስ ሱሪ ነው። ማሻአላ ተባረክ ረህማን፣ አያምርም? በጣም የሚያምር ነው። ቁጥሩ 24 ቁጥር ነው። የዚህ ዋጋ 850 ብር ነው። ሹራብ አለው። የዚህ ዋጋ ደግሞ 650 ብር ነው። እና በዛ ላይ ደግሞ ለብርድም አንደኛ የሆነ እቃ ነው ማለት ነው። ከዛ ለሴት ልጅ የሚሆን ምን አለች መሰላችሁ? ቀሚስ ታይት ያለው ቀሚስ ነው ያደረኩላት። እጅግ በጣም የሚያምርና ማሻአላህ ተባረክ ረህማን የሆነ ካለር ያለው ነው። የራሱ ታይት አለው። ይሄ ይሄ ታይትሉ ነው። በነገራችን ላይ የዚህ ማለት ነው ዋጋው ደግሞ ይሄ 2000 እዩት። በጣም ቆንጆ ጽዳት የጠበቀ እቃ ነው ማለት ነው። 2500 ብር ነው የዚህ ዋጋ ማለት ነው። ሶስት ፍሬ ታይቶች ገዝቻለሁ ማለት ነው። የነዚህ ዋጋ ደግሞ 150 150 ብር ናቸው። የራሱም ታይት አለሁ። ይሄም ደግሞ 150 150 450 ብር ሶስቱን የገዛሁላት በዚህ ሂሳብ ነው ማለት ነው። በመቀጠል ያው የጅማ ረከቦትና አገረኛ ሲን ያለ ሺ 800 ብርና 500 ብር ይሆናል ማለት ነው። ከዛም ቲማቲም ጆክ 460 ብር ሂሳብ ነው የገዛሁት። አንዱን የገዛሁት 460 ብር ሂሳብ ነው። እዚህ ጋር ደግሞ 2200 ብር የ እዚህ ጋር እንደምታውት ማሻ አላህ 6 ሊትር ለቀሪቡ የሚሆን ትልቅ እብሪቅ ነው። የዚህ ዋጋ 2200 ብር ነው ማለት ነው። ምስር ምስር ምስርና አንድ ዶሮ ሁለት ዶሮ አንድ በግ የሚሰራ ወይም ደግሞ 3 ዶሮ የሚሰራ ነው። 3100 ብር 2100 ብር 1900 ብር እና 950 ብር ነው የገዛኋቸው ማለት ነው። እነዚህ 3 4 ሀባ ሴኔጋሎች ማለት ነው። እዚህ ጋር ደግሞ 45 ቁጥር ትሪዎች ሶስት ፍሬ ያሉ። የነዚህ ዋጋ ደግሞ በ300 ብር ሂሳብ ነው ማለት ነው። እንግዲህ ስራዬን ከወደዳችሁት ላይክና እና ሰብስክራይብ ሼር በማድረግ እያበረታታችሁኝ ማሻላ በጣም ብዙ አልባሳት ነው የገዛሁት በጣም ብዙ ከመናገር በላይ የያዘው ልብሱ ነው። እቃውም እንዳለ ይሆነና ኮምፎርቱም ብቻ ማሻ አላህ ተባረክ ረህማን፣ ከወደዳችሁት ላይክና ሰብስክራይብ ሼር እያደረጋችሁ እያበረታታችሁኝ ማለት ነው የምፈልገው። ሰላማችሁ ይብዛ። ሰላም አሌይኩም።